ስሜ ኮማንደር ኑርዬ ከድር እነኝ። የስራ ድርሻዬ የሀላባ ዞን ፖሊስ መምሪያ አዛዥ። ህዝበ ሙስሊሙ በሰላም በዓሉን እንዲያከብር በርካታ ስራዎችን ሰርተናል። በስር መዋቅሮች በየአደራጀቱ የጥባቃ ኃይሎች፣ የጸጥታ ኃይሎች እንዲደራጁ ተደርጎ በየአካባቢው ላይ ተሰማርቷል። በዛ ብቻ አላበቀም። እኛ ራሳችን ለከተማው ብቻ በሶስት መዋቅር ያሉትን ማለት የወይራ ወረዳ ፖሊስን፣ የከተማ ፖሊስን እና የዞን ፖሊስን ሰብስበን ኦሪየንቴሽን ሰጥተናል ስለ በዓሉ ቀን ጸጥታ ማስከበር ስራው እንዴት መሰራት እንዳለበት በሰፊው ተወያይተን የከተማ ጸጥታ አላፊ ባሉበት ውይይት ተደርጎ አቅጣጫ አስቀምጠናል። ሰፋ ያለ ፕሮግራም ወጥቷል። ማን የት ቦታ ላይ መቆም እንዳለበት እያንዳንዱ አሁን ቅድም እንዳየ መጥቶ የት ቦታ እንደተመደበ ትላንት በተለያየ አጋጣሚ ፕሮግራሙ ላይ በዝግጅት ግጅት ፕሮግራሙ በኦሪንቴሽኑ ላይ ያልተገኙ አባላት እየመጡ ፕሮግራማቸውን የተመደቡበትን ቦታ እያዩ ሲሄዱ እንደነበረ ያው በጋራ አይተናል። እያንዳንዱ በተመደበበት ቦታ ምን ምን ማድረግ እንዳለበት ኦሪየንቴሽን ሰጥተን ምድብ ሰጥተን በሰፊው ተዘጋጅተን እንገኛለን። እዚህ ብቻም አይደለም እንደ ዞን ነው እዚህ መነሳት ያለበት በአቶቴም የየ ላይና ጉባ ላይ ህዝበ ሙስሊሙ ይሰግዳል። በሚሰግድበት ሰዓት ችግር እንዳይፈጠር እዛም አካባቢ ተገቢው ጥንቃቄ እንዲደረግ መልእክት አስተላልፈን ሁሉም በያለበት ተዘጋጅቶ ነው የሚገኝ። ማህበረሰቡ ጥንቃቄ ማድረግ አለበት ህዝብ። ማለት ህገወጦች በተለያያ ጊዜ የተለያያ ስልት ነው የሚጠቀሙት። በጾም ወቅት እንዳያችሁት መስጊድ አካባቢ ተራዊ ሲሰገድ ተገቢውን ጥንቃቄ አድርገን ሌሎችን ህገወጦችን ለመከላከል ችለን ነበር። ህገወጦች ግን ወዴት ነው ዳይቨርት ያደረጉት? አቅጣጫ ቀይረው ወደ የሰፈር ነው ሰፈር ህዝቡ ሰፈሩን ጥሎ በሚመጣበት ጊዜ ሰፈር አካባቢ ላይ ወንጀል ወደ መፈጸም ነው የገቡት። እኛም እነሱ በቀየሩ ስልት መሰረት እኛም ስልታችንን ቀይረን ገብተን እየተከላከልን ነው የምንገኘው። ስለዚህ ማህበረሰቡ ይህንን ጠንቅቆ ማወቅ መቻል አለበት። በዓል ያልፋል። አንድ ቀን አንድ ሰዓት ላይ የሚያልፍ ነው። የማያልፍ ንብረቱን ማጣት የለበትም። በሚያሳዝን ሁኔታ ሰዎች በባጃጅም እየተቀሙ ያለበት ሁኔታ፣ በእግር እየተንቀሳቀሰ ወደ የሚሰግድበት ቦታ ወደ ስግደት ቦታ ቢመጣ የተሻለ ይሆነ። ብዙ ነገር ከሚያጣ ተገቢውን ጥንቃቄ ማድረግ አለበት። ከወንጀለኞችና ከወንጀል ተገቢውን ጥንቃቄ አድርጎ ራሱንና ንብረቱን ማትረፍ ማዳን ትልቅ ነገር ነው። ሁለተኛ እንደሚታወቀው ዘንድሮ እንዳየን ሁሉ በየቦታው የእሳት አደጋ እየበዛ ነው። የእሳት አደጋ በተለይ ኤሌክትሪክ የሚጠቀሙ ሰዎች ከተማ ውስጥ ያሉት ተገቢውን ጥንቃቄ ማድረግ መቻል አለበት። ተገቢውን ጥንቃቄ በማድረግ በንብረትና በሰው ሕይወት ላይ የሚደርሰውን አደጋ መቀነስ መቻል እንዳለበት የጥንቃቄ መልእክት ማስተላለፍ ፈልጋለሁ። እኔ ሀላባ ዞን ከሌላው አካባቢ ሰላም ነው ሲባል ይሰማል። ይሄ ያለ ምክንያት አይደለም። ሕዝቡ ሰላም ጠባቂ ስለሆነ ነው። ህዝቡ ግልጸኛ ስለሆነ ነው። ህዝቡ ያለበትን ችግር በግልጽ የምነግር ነው። ህዝቡ እንደ ፖሊስም አክትም የሚያደርግ ነው ፖሊስም ነው። ስለዚህ ህብረተሰቡ በተለይ የሀላባ ዞን፣ እኔ ብዙ አካባቢ ላይ ሰርቻለሁ። የሀላባ ዞን ህዝብ ግን ለፖሊስ ስራ ለጸጥታ ስራ ትንሽ ሰርተን ብዙ እንዲሆን የሚያደርግ ነው። ብዙ ውጤት እንድናገኝ የሚያደርግ ህዝብ ነው። በተለያየ ጊዜ ወንጀለኞችን እኮ እጅ ከፍንጅ ከነ መሳሪያቸው የሚይዘው ህዝቡ ነው ከኛም በላይ ስለዚህ ይህንን ተግባር መቀጠል መቻል አለበት ምክንያቱም ሰላም የሚጠቅመው ለህዝብ ነው ያለ ሰላም ምንም ነገር ስለሌለ ይህንን ህዝቡ እያዳበራ ነው መሄድ ያለበት በተረፈ ህዝበ ሙስሊሙንና በዋዜማ ላይ ያለው ህዝበ ሙስሊሙን ለአንድ ሺ አራት መቶ አርባ ስድስተኛ ዓመተ ህጅራ ኢድ አልፈጥር በዓል እንኳን በሰላም አደረሰን ስል በዞኑ ፖሊስ እና በዞኑ መንግስት ስም መልእክቴን አስተላልፋለሁ። በመቀጠል ህዝበ ክርስቲያኑም እነዚህ ለህዝበ ሙስሊሙ የተሰጡ መልእክቶችን ስራ ላይ ማዋል መቻል አለበት ስራ ላይ ማዋል መቻል አለበት። ጥንቃቄ ምን ጊዜም ያስፈልጋል። ህገወጦች መልካቸውንና አሰራራቸውን ህገወጥ ስራ አሰራራቸውን እየቀየሩ እየመጡ ያለበት ጊዜ ስለሆነ እኛም ስልቶቻችንን እየቀየርን ከህዝቡ ጎን እንከታተላለን። ህዝቡ ከኛ ጎን በመሆን ሊረደን እንደሚገባ ከዚህ በፊትም እየረደን ነው